ወደዚች ዱንያ ሲያመጣን እኛ እንደፈለግን እንድንኖርባት ሳይሆን እሱ እንደሚፈልገው እንድንኖርላት። ወቅት ጊዜ የሰው ልጅ ከተሰጠው ትልቁ ኒዕማ፣ እሱን የሚያክል የለም። የሰው ልጅ ትልቁ ጸጋ፣ ትልቁ ኒዕማ ጊዜ ነው። ጊዜህን በምን እያሳለፍክ ነው? አረሱል ዓለይሂ ሰላቱ ወሰላም ጊዜ ቆሞ እንደማይጠብቅህና ነገራቶችን በፍጥነት መስራት እንዳለብህ ሲናገሩ ምናሉ? እግተን ይማሉ እንደው ሸምት ቋጥር ኸምሰን ቀብለ ኸምስ አምስት ነገር ሳይመጣብህ፣ አምስት ነገራቶች ውስጥ እያለህ ቶሎ ብለ ያቅምህን ስራ አሉ። አንደኛው ሸባበክ ቀብለ ሐረምክ፣ ወጣትነት እርጅና ሳይመጣብህ በፊት። ያረጀህ ጊዜ አይንህ አያይ ያረጀ ጊዜ ጆሮ አይሰማ፣ ያረጀ ጊዜ አቅምህ ይከዳሃል፣ ያረጀ ጊዜ በሰዎች እጅ ትገባል፣ ወላ መጸዳዳት እስኪሳንህ ድረስ ትደርሳለ። እዛ ደረጃ ሳትደርስ ወጣትነት አቅም እያለ፣ ጥቁሩ ጸጉርህ ወደ ነጭ ሳይቀየርብህ በፊት አሁኑኑ ምን ሸምታል? ሁለተኛውን ሲናገሩ ረሱል ዐለይሂ ሰላቱ ወሰላም ጤናህን ሕመም ሳይዝህ በፊት የታመመ ሰው ለመስገድ ይከብዷል። የታመመ ሰው ሰላት አልጀማዓ ይጠነዋል የታመመ ሰው መጾም አይችል የታመመ ሰው ምንም ነገር ማድረግ አይችል ህመም ላይ ሆነ ህመም ሳይዝህ በፊት በጤናህ እያለ ለአላህ መስራት ያለብህን ነገር ስራ ነው ሶስተኛውም አሉ አረሱል ሰለላሁ ዐለይሂ ወሰለም ወግናክ ቀብለ ፈቅር ሀብት እያለህ ድህነት ሳይመጣብህ በፊት ዛሬ አንተ እጅ ላይ ያለ ሀብት ከዚህ በፊት አልነበረም አሁንም አንተ ጋር ስለመቆየቱ ምንም ዋስትና የለህም። ትላንት ያልነበረህ ዛሬ የሰጠህ አላህ፣ ዛሬ የሰጠህን አላህ ደግሞ ነገ ድጋሚ ይነሳሃል። ዛሬ ሀብቱ እጅህ ላይ ያለ መስጅድ ስራበት፣ አትቋጥር፣ አታስቀምጥ፣ አይበጅህም። ምክንያቱም አላህ አንተ እጅ ላይ ያስቀመጠው አማና ነው። አላህ ንብረቱን በፈለገ ሰዓት ይወስድብሃል። ያኔ ምን አለበት እንዲህ ባደረግኩ ብለህ ትጸጸታለህ። አንተ ቀብር ስትገባ ቀድመው በአንተ ሰውነት ላይ አፈር የሚረጩት ሰዎች አንተ ዘንዳ ዱኒያ ላይ ያሉ የተከበሩ ሰዎች ናቸው። አንተ ላይ አፈር የሚደፉብህ አንተ ቀብር ስትገባ አፈር የሚደፉብህ ሰዎች የራስህ ልጅ፣ ወንድምህ፣ አባት እጅግ በጣም የምትወዳቸው ወዳጆችህ ናቸው። አፈር የሚያለብሱ እነሱ እንኳን ቀብር ውስጥ አይከተሉህም። እዛው እጃችን ጭቃ ነካው እንታጠብለው ታጦ ተጸራርተው ወደ ሥራቸው ይመለሳሉ። ከአንተ ጋር አብሮህም የሚገባው ዛሬ የሰጠኸው መልካም ነገር

ለጫዋታ ይመስለናል። እንዲሁ ዝም ብለን እንድንነታረክ፣ እንድንፎካከር አላህ ለዚህ አይደለም እኛን የፈጠረን። አላህ ለምን እንደፈጠረን ሲናገር አፋ ሐሴብቱም፣ ስለ እናንተ ሰዎች አሰባችሁን? አነማ ኸለቅናኩም አበታ፣ እኛ እናንተን ለጫዋታ የፈጠርናችሁ መስሏችሁ አሰባችሁ? አይደለም። ነገሩን እናንተ እንደምታስቡት አይደለም። እኛ እናንተን ለጫዋታ መሽፈጠርናችሁ ለጫውታ አልተፈጠራችሁም። ለቁም ነገር ነው የተፈጠራችሁ። ከናንተ የሚፈለግ ነገር አለ። ከአንቺ የሚፈለግ ነገር አለ። አላህ አንተን ሲፈጥር ካንተ የሚፈልገው ነገር አለ። ስጠው፣ እንግዳ አላህ የሚፈልገውን ነገር ስጠው። እንደዚሁ እናንተን አልፈጠርናችሁም ይለናል አላህ። ሁሉ ነገር፣ ወላሂ ሁሉ ነገር ያልፋል። አፊያ ይሄዳል፣ ሀብት ይሄዳል፣ ደስታ ይሄዳል፣ ልጅ ይሄዳል። ሁሉም ነገር ጠፊ ነው።

መባ ባዕከ ከፊሉ። አንድ ቀን ሲሄድ አንድ አካል ይጎድላል። አንድ ሳምንት ሲሄድ አንድ አካል እየጎደለ ይሄዳል። ቀናቶች በሄዱ ቁጥር ከተሰጠን አካል ዕድሜ ላይ እየቀነሰ እየሄደ ነው። ሰው ብሎ ማለት የቀናት ጥርቅም ነው። በቀን የተጠራቀመ ነው። ቀን ሲሄድ ሰውነቱ እየጎደለ፣ ሰውኛውን እያጣ የሚሄድ ፍጥረት ነው። አል ሐሰን አል በስሪ። ቀን ሌሊት ቆሞ እየጠበቁን አይደለም።

እንደኛ ብዙም የራቁ ስላልነበሩ ለነሱ ምክር እኛም በተመለከተ ለማስተላለፍ ሲፈልጉ ነውና፣ ሰዎች አሉ ከናንተ ውስጥ አራዳ ብሎ ማለት ማን ነው አሏቸው። የራሳቸውን ብይን ሰጡ። ነቢ ዓለይ ሰላት ወሰላም ንግግራቸውን ቀበላ አድርገው አልከይሱ አሉ። ረሱል ለ ሰለም ጮሌ ብሎ ማለት አራዳ ብሎ ማለት መንዳነ ነፍሰሁ ነፍሱን ያዳነ ሰው ነው። ወአሚለ ልማ ባዕጃ ልመውት ከሞት በኋላ ላለው ሀገር የሰራ ሰው ነው። ጮሌ ይሄ ነው፣ እየሰራ ትርፍ እያገኘ አካውንት ውስጥ የሚያስቀምጥ ቤት እየሠራ በየአካባቢ ቤቶች የሚገነባ ወላሂ፣ እንደዚህ ሰውዬ ሞኝ የለም፣ እንደዚህ ሰውዬ ሞኝ የለም። የዱኒያ ቤቱን ሲገነባ የቀብር ቤቱን የሚረሳ ሰው፣ ይህን ሰው ስታዩ ትዘኑለት እዘኑለት በቁሙ የሞተ ሰው ነው ቀብሩን የረሳ እንዴት ሰው ቀብሩን ይሰራሳል እንዴት ሰው የብቸኝነት ቤቱን ይረሳል የማይቀር ቤት የማያጠራጥር ቤት የጊዜ ጉዳይ እንጂ የነገሟች የዛሬን ቀባሪ ይቀብራል እንደሚባለው ሁላችንም ወደዛው ተጓዦች ነው ይህ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ወልአጅዝ ሰነፍ ብሎ ማለት በረሱሉ ቃል የተገለጠ ቃል ሰነፍ አሉ

አኼራ አረስተናል። አኼራችንን አንርሳ። ከዚህ በኋላ ነቢይ አይመጣ። እኛ የመጨረሻዎቹ ህዝቦችንን ሞት እንጂ ከፊት ለፊታችን ምንም የሚቀረን ነገር የለም። ያ ቀውሚ ህዝቦቼ ሆይ ወገኖቼ ሆይ፣ እነማ ሀዚህ ልሐያቱ ዱንያ ይህች እኮ የዱንያ ሕይወት ናት። መታዕ መጠቃቀሚያ ብቻ እቺ ዱንያ ህይወት ናት እንዳታታልላችሁ ነቢ ዓለይሂ ሰላት ወሰላም ከነቢያቶች ውስጥ አንደኛው ነቢ ያደረገው ንግግር፣ ያ ቀውም ኢነማ ሃዚሂ ልሐያቱ ዱንያ። ስትቸገር እችን የቁርአን አያ ለራስህ በል ራስህን ጥራ፣ ራስን አናገው። ይቺ ዱንያ ናት መጠቃቀሚያ ብቻ። አንተ ዘንድ ያለ ነገር የአንተ አይደለም፣ እንድትጠቃቀምበት ነው አላህ የሰጠ ጮሌ መሆን ከፈለግህ ግን ለነገ ቤት ቋጥር። ወላሂ አላህ ዘንዳ ያለው ነገር እጅግ በጣም ውድ ነው፣ በቀላሉ ደግሞ ሊገኝ አይችልም። አላህን በመፍራት አኸራችንን እንገንባ። ትልቁ የሚያሳስብህን ነገር ምንድን ነው? የልጆች አልያም ትዳር ለመያዝ አልያም የተሻለ ኑሮ ለማግኘት? ወላሂ ሁላችንም ትልቁ የሚያሳስበን ነገር ይሄ ነው።

ወፉሁም አቁሟቸው፣ ኢነሁም መስኡሉን። እነሱ ዱንያ ላይ ሲሰሩት ከነበሩት ስራ ዛሬ አንድ በአንድ አንድ በአንድ እንጠይቃቸዋለን ይላል አላ። ለመላይካዎች ብለህ ጀነት ግር ብለህ አትገባ፣ ከቀብር ወተህ የትም አትሄድ። ወፉሁም አቁሟቸው። ወዴት ነው የሚንቀሳቀሱት? ወዴት ነው የሚሄዱት? ኢነሁም መስሉን

ረሱል ሰለላሁ ዐለይሂ ወሰለም ሰዎች ሰዎች ወንዶቻችሁም ስሙ፣ ሴቶቻችሁም አድሙጡ። አላህ ፊት ቆማችሁ አራት ነገር ሳትጠየቁ መንቀሳቀስ የሚባል ነገር የለም፣ አይደለም መራመድ ስንዝር እንኳን ፈቀቅ ትሉ ማሉ። የአላህ መልክተኛ ዐለይሂ ሰላት ወሰላም ምን ምንድናቸው? ያ ረሱለላህ አሏቸው ሰሓቦቻቸውም ሪድዋኑላሂ ተዓላ ስለ ዕድሜው ይጠየቃል።

በምንድን ነው ያሳለፍከ? በፊትህ ላይ ፂም አብቅለሃል። እዚህ ደረጃ የደረስክበት ዕድሜህን በምን አሳለፍ? በፀጉር ላይ ሽበት አብቅለሃል። በምን አሳለፍ? አላህ አንድ በአንድ እንዲያድርጎ ይጠይቋቸዋል። ሁለተኛው ጥያቄ በእውቀት አላህ ይጠይቋል። ዕልም ያለውን ሰው ስለ ዕልሙ አላህ ይጠይቋል አሉ። ሦስተኛው ስለ ገንዘብ አላህ ይጠይቋል። ገንዘብህን እንዴት ነው ያመጣኸው አስለቅሰ፣ አስጨንቀ፣ ዋሽተ ግቦ አብልተ፣ አጭበርብረ ጎረቤት ገፍተ የቲም ሀቅ ተጋፍተ ድግም ተሰረተ በምንድን ያመጣሁ ገንዘብ አንድ በአንድ አላህ ፊት ይተሳሰበል። አላህ ይጠያይቃል፣ አታመልጡም። ከዚህ ማምጣትህን ብቻ አይደለም፣ ወዴትስ አወጣሁ ይልሃል። ለሐላሙ ሰጥቼ ካላወጣ ትጠየቅበታለህ። አላህንም አራተኛውና የመጨረሻው አላህ የሚጠይቀው